በ2025 ዓ ም መጀመሪያዎቹ ጀምሮ በብራዚሏ ሳው ፓውሎና ሪዮ ዲ ጄኔሮ ከተማ አንዳች ለየት ያሉና ተደጋጋሚ የሞት ዜናዎች መሰማት ጀመሩ። ይህ የተደጋገመ የሞት ዜና ታዲያ እንዲሁ የተከሰተ ተፈጥሯዊ ሞት ሳይሆን ሆን ተብሎ በሰው እጅ እየተደረገ ያለ መሆኑን ዘግየት ብሎም ቢሆን በፖሊስ የምርመራ ሂደት እየተገለጠ መጣ። አና ፓውላ ቬሎሶ ፈርናንዴስ ትባላለች። በብራዚሏ ሳው ፓውሎ ከተማ የሕግ ትምህርቷን የምታጠና የ35 ዓመት ሴት ስትሆን ሮቤርታ የተባለች መንትያ እህት አላት። አና ፓውላ ታዲያ በሩቅ ለሚመለከታት ሰው ቆንጆ፣ በቶሎ ከሰዎች ጋር ለመግባባት የማትቸገር ወጣት ብትመስልም ፈገግ ከሚሉ ጥርሶቿ ጀርባ ማንም የማይጠረጥረውና የማይረዳው ጥቁር ልብ ያላት ነፍሰ ገዳይ ተብላ የእስር ቤት ጣሪያ ስር ተገኝታለች። ታዲያ ሌላ ይህንን ጉዳይ ለሰማው ሰው ትኩረት የሳበው ለአና ድርጊቶች የመንትያዋ ሮቤርታ አስገራሚ እርዳታዎች እንደነበሩ መነገራቸው ነበር። ጃንዋሪ 2025 ዓ ም የሳው ፓውሎ ከተማ ነዋሪዎች አንድ የሞት ዜና የሰሙበት ወቅት ነበር። ይህም ታዲያ ማርሴሎ በገዛ ቤት ውስጥ ሞቱ መገኘቱ ነበር። የማርሴሎ ድንገተኛ ሞት በቅርቡ ያሉ ሰዎችን የሚያስደነግጥ የነበረ ቢሆንም ድንገተኛ ሞት አዲስ ላልሆነባት ለዚች ምድር የማርሴሎ መሞት ከዛ የተለየ እንዳልሆነ ታሰበ እንጂ የሰዎች ያለበት ሞት እንደሆነ ቀድሞ የጠረጠረ አልነበረም። በዚህም በማርሴሎ ሞት ተጠያቂ የሆነውን ትክክለኛ ሰው ሳይታወቅ ሌላ የሞት ዜና በሚ 2025 ዓ ም ተሰማ። ማሪያ ፓርሴዳ ሮድሪጌዝ የተባለች ሴት ሞታ ተገኘች። ማርያ የሞተችበት ምክንያት በምግብ ውስጥ በተደረገ መርዝ ሲሆን ፖሊስ በኋላ ላይ ባገኘው ማስረጃ መሰረት ማርያ ሮድሪጌዝ የአና ፓውላን ድብቅ ማንነት መረዳቷንና ማወቋን ተከትሎ የደረሰባት ግድያ ነው። በዚህ በማርያ ሞት ፖሊስን ያስገረመ ሌላ አንድ ነገር ነበር። አና ራሷን ከዚህ የግድያ ጥርጣሬ ለማዳን ከማሪያ ጋር ግንኙነት የነበረው አንድ ወታደር በራሷ በማሪያ ስልክ የሚያስፈራራ መልእክት ላከች። ይህም በወታደሩ መሃል ወዳለ የሻከረ ግንኙነት ውጤት ለመጠምዘዝ ያለመ ነበር። ኤፕሪል 2025 ዓመተ ምህረት ደግሞ ሌላ መርዶ፣ ሌላ የሞት ዜና የተሰማበት ወቅት ሆነ። ይህ ግድያ ግን ከዚህ ቀደም ከነበሩት በመጠኑ ውስብስብ ያለ ነበር። ኒኮሪያ ዳሲልቫ የተባለ ሰው መሞቱ ሲሆን ይህ ግድያ በፖሊስ ምርመራ እስካሁን ባለው ሂደት የሰውየው አሟሟት የገዛ ሴት ልጁ አናፓውላን አባቷን በመርዝ እንድትገለው መቅጠሯ ነበር። በዚህ ግድያ ሌሎች ሮቤርታ ቬሎሶ የአና ፓውላ መንትያ እህትና ሚሼል ፔቫ ዴ ሲልቫ የተባሉ ሴቶች ተጠርጥረው በቁጥጥር ስር ውለዋል። አናፓውላ ግን አሁንም በሶስተኛ ሰው የግድያ ወንጀል እጇ እንዳለባት ታምኖ ሌላ ፖሊስ ምርመራ የሚያደርግበት ወንጀል ሆነ። በፖሊስ የምርመራ ሂደት የመጨረሻውና አራተኛው በአና እጆች የሞት ጽዋ የተጎነጨው ሃይደር ማዝሬዝ የተባለ ቱኒዚያዊ ሰው መሞቱ ተነገረ። ሃይደርናና ትውውቃቸው በማህበራዊ ሚዲያ በኩል የጀመረ ቢሆንም በአካል ለመገናኘት ተፈቃግደው የተወሰኑ ጊዜያትን በግንኙነት ውስጥ አሳልፈው ነበር። ታዲያ የሁለቱ ግንኙነት ብዙም ሳይቆይ ነበር ሃይደር ሞቶ የተገኘው። ታዲያ የእነዚህ አራት የተለያዩ ሰዎች በተለያየ ቦታና ጊዜ ነበር ነገር ግን በተመሳሳይ የመመረስ ሂደት ውስጥ ህይወታቸውን ማጣታቸው ከነዚህ ሁሉ ከጠፉት ነፍሶች ጀርባ አንድ ሰው እንዳለ የሚያስጠረጥር ነበር። የመጀመሪያው ሟች ማርሴሉ ለአና የቤቱን የተወሰነ ክፍል ያከራየ ሰው ሲሆን ይህም ታዲያ ከአና ፓውላ ጋር ቀጥተኛ ግንኙነት እንዳለው የሚያረጋግጥ ነበር። ከሁለተኛዋ ሟች ማሪያ ጋር በዴቲንግ አፕ የተገናኙ ሲሆን ምንም እንኳን ሁለቱም ሴት ቢሆኑ ፍቅር ግንኙነት ውስጥ እንደነበሩና በማካከልም ማርያ ያወቀችውን የአናን ድብቅ ማንነት በአና መገደሏ ምክንያት እንደሆነ ይነገራል። አራቱ ሟቾች ሆን ተብሎ በሰው የተመረዙ እንደሆነ የሚያሳብቅበት ሁኔታ ውስጥ ሆኖ ሴፕቴምበር 4 2025 ዓ.ም አና ፓውላ በቁጥጥር ስር ዋለች። የ35 ዓመቷ የህግ ተማሪ አና በጥንቃቄ ከተደረጉ አራት የነፍስ ማጥፋቶች በኋላ በቁጥጥር ስር ዋለች። በዚህ የፖሊስ እስር እሷ ብቻ ሳትሆን ረዳቷ ነች የተባለችው መንትያ እህቷም በቁጥጥር ስር እንድትውል ተደረገ። በዚህ የሁለቱ መንትያ እህትማማቾች በከባድ የግድያ ወንጀል መታሰር መላ የብራዚልን ብሎም የዓለምን ሕዝብ ትኩረት ይሳብ ነበር። በምርመራው ሂደት አና ገልጻለች እንደተባለው 14 ውሻዎችን መርዛ ገድላለች። ከነዚህም ውስጥ አስሩ ትንንሽ ውችሎች ሲሆኑ የውሾቹ አሳዳጊዎች ደግሞ መንትያ እህቷ ሮቤርታ ነበረች። የውሾቹ መመረዝ ምክንያት አና በሰዎች ላይ የምትጠቀመውን የመርዝ ሁኔታ ለመመርመር ሲሆን ምን ያክል መጠን ብትሰጣቸው በምን ያህል ሰዓት ይገላቸዋል የሚለውን በ14 ውሾች ላይ ደጋግማ እየሞከረች ምርምሯን እያደረገች እንደነበር ተገልጿል። ፖሊስ የአስክሬን ምርመራ ከሟቾች ጋር የነበሩትን የመልእክት ልውውጥና አጠቃላይ ዲጂታል ሪከርዶችን እንደ ማስረጃ በመጠቀም በፍርድ ሂደቱ ማርያንና ተባባሪዎቿን ጥፋተኛ ለማለትና ቅጣታቸውን እንዲያገኙ ጥረት እያደረገ ሲሆን የፍርድ ውሳኔው ከጊዜያት በኋላ መጨረሻው እንደሚታወቅ ተገለጸ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁም ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።